ገሩትን የምትረዳ የሰዎችን ሸክም የምትካፈል ቅንና የልጅ አዋቂ ልባም ሴት ነበረች። የምስራች ሰዎችን ሁሉ በአንድ አይን የምትመለከት እውቅና ያለያዛት ትሁት የእግዚአብሔር አገልጋይ መሆኗን የሚያውቋት ሁሉ ይመሰክራሉ። ዘማሪት የምስራች በስራ አጋጣሚ አዲስ አበባ በሄደችበት የዝማሬ አገልግሎት ሙሉ ጊዜዋን በመስጠት በተለያዩ አጥቢያ ቤተክርስቲያናት እግዚአብሔርን በሀገር ውስጥና ከሀገር ውጭ በመሰጠት እያገለገለች በነበረችበት ወቅት በአጋጠማት ድንገተኛ የጤና እክል በሀገር ውስጥ ሕክምና ጀምራ ህመሙ በቤተሰብ አቅምና ከመሙ በቤተሰብ አቅም የማይቻለና በአገር ውስጥ የማይሰጥ በመሆኑ በተጋቢ ኢትዮጵያውያን ረበረብ በውጭ ሀገር ታይላንድ ሕክምናን ተከታትላ በተሳካ ሁኔታ ወደ ሀገሯ ተመልሳ የረዳትንና ድንቅ ያደረግላትን እግዚአብሔርን ከቤተሰቦቿና ከወዳጆቿ ጋር ማመስገን ችላለች። እግዚአብሔርን በብዙ የማገልገል ጉጉትናና ፍቆት ያላት የምስራች የማይብራራ ማንነት አለህ የተሰኘ ዝማሬ በመስራት የእግዚአብሔርን ታላቅነት አውጃለች። በዚህ ዝማሬ ብዙዎችም ተባርከዋል። የምስራች በህመም አልጋ ላይ በነበረችበት ጊዜ ከእግዚአብሔር የተሰጣትን ዝማሬ ለህዝብ ለማድረስ ዝግጅት ላይ ነበረች። የምስራች በዝማሬ በብዙ የማገልገልና አልበም የመስራት ራእይም እንደነበራትም ስትናገር ነበር የምስራች ዝማሬ የምስራች ዝግጅት እያደረገች ሳለ ዳግም ባጋጠማት ህመም በሕክምና ስትረዳ ቆይታ ግንቦት 25 ቀን 2017 ዓመተ ምህረት ወደምትወደውና ወዳገለገለችው ጌታ በክብር ተሰብስባለች። ኢየሱስም ትንሳኤና ህይወት ነኝ የሚያምን ቢሞት እንኳን ይኸው ይሆናል አለም። ዮሐንስ ወንጌል ምዕራፍ አስራ አንድ ቁጥር ሃያ አምስት በመጨረሻም በእነዚህ ሁሉ ጊዜያት የምንወዳትን ልጃችንን እሙች የሙን የምስራችን ሕይወት ለመታደግ የምስራችን ሕይወት ለመታደግ በገንዘብ በጥሮትና በተለያየ አግባብ ከጎናችን የቆማችሁ እናንተ ዘጋጅ ኢትዮጵያውያን። ሁላችሁንም እግዚአብሔር ይባርካችሁ። ቤተሰቦቿ እግዚአብሔር ሉዓላዊ አምላክ ነው። ለሁላችንም እርሱ መጽናናትን ይስጥልን። አመሰግናለሁ።

ትንሣኤና ሕይወት እኔ ነኝ። የሚያምንብኝ በሞት እንኳን ሕያው ይሆናል። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን? አላት። እርሷም አዎን፣ ጌታ ሆይ፣ አንተ ወደ ዓለም የምመጣው ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለች። ይሁን ትንሣኤ ዘላለም ህይወት ኢየሱስ ክርስቶስ ነው። ይህ ደግሞ ይሆንልን ዘንድ በማመን ነው። ያመኑት ሲሞቱ ወደ አፈር እንድስመለሱ በትንሣኤ ቀን ይነሳሉ፣ በአባታቸው መንግስት ለዘላለም ከሱ ጋር ይኖራል። ይህ ሕያው የእግዚአብሔር ቃል ነው። ከልጅነቴ ጀምሮ

እግዚአብሔር አምላካችን ሆይ ትንሣኤና ሕይወት በሆነው በልጅ በኢየሱስ ክርስቶስ የህይታችንን አካል ወደ አፈር እናኖራለን። በትንሳኤ ዕለት ከቅዱሳን ጋር ደግሞ ተቀላቅላ ባሰናዳህላት መንግሥት ኑሯን እንድትቀጥል እንለምናለን። እግዚአብሔር አምላካችን ሆይ አሁን በዚህ ቦታ ያሉ ቅዱሳንን በዚህ ቃሉነት እንድታበረታ ያዘነውን ቤተሰብን ሁሉ እንድታጥናና በበረከትና በጸጋ እንድትጎበኘን እንለምናለን። ይህንን ስለምታደርግ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ያው ስም አሜን። ጌታ ያስተማረንን ጸሎት አብረን እንጸልያለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ

እግዚአብሔር አገራችንን የሰላም አገር ያድርግልን። ከድንገተኛ ሞት ከቸነፈረና ከክፉ አደጋ እግዚአብሔር ይጠብቀን። እግዚአብሔር በፍቃድ ውስጥ አኑሮ በፈቀደው ቀን እለት ሞታችንን በፍቃድ ውስጥ መልካም ያድርግልን። አሜን። ልባችሁን ደግሞ አንሱና በረከቱን ተቀበሉ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ይመልስላችሁ ጸጋውንም ይስጣችሁ። እግዚአብሔር ፊቱን ያብራላችሁ ሰላሙንም ይስጣችሁ። በአብ በወልድ በመንፈስ ቅዱስም አንድ አምላክ አሜን፣ አሜን፣ አሜን።